እሻውኑ አሁኑኑ አስገባላል። ይቅርታ ስራ በስቶብኝ ስለነበር ነው ቶላ ያልመጣውት። ምን እንዳንቺ አይነት ፈካ ነጣ ያለ አምጭት። እሺ አሁን አመጣለሁ። ስሚ ታዲያ ደራሽን ስኳር እንዳይኖረው፣ አንቺ ከነካሹ ጣሙ ስለሚጨምር ሌላ ስኳር አስፈልገው። ትላንትና እኮ በጣም ቸኩዬ ስለነበረ ነው ሂሳቡን ሳልሰጥ የሄድኩት። ሂሳብ እኮ ያልጠየቅኩ ቸኩለ ስለነበረ ሰዓትን እንዳላቃጥል ብዬ ነው። ያስታውቅ ነበር አይደል? አዎ በጣም ታስታውቃለህ። በእውነት ከአንተ ይሄን ያህል የሰው መረዳት አልጠበቅኩም ነበር። በጣም አመሰግናለሁ። አመሰግናለሁ። እሱ ለአንተ ቲፕ ነው። ፈገግታም ትህትናህም በጣም ደስ ይላል፣ ቀጥልበት። አመሰግናለሁ። ደህና ዋል

ከእኔም ጋር የተገናኘነው ነው በለመደ እጇ ሰው ስትረዳ ነው። እኔም ከተረጂዎቹ አንዱ ነበርኩኝ። የዛሬን አያድርገውና እኔም ጎዳና ላይ በነበርኩበት ሰዓት ማለት ነው። ምን ነው ጎዳና ስላስደነገጥኳቸው አይደል? አይዟችሁ፣ አሁንም አድሜ ይልህሉ ታሪክ ሆኗል። ስንገናኝ ትንሽ መላሰታኝ ሰታኝ ይህን ሊስትሮ አስጀመረች። እኔም አላሳፈርኳትም። በትበት ብዬ ይቺ ሊስትሮ ለማሳደግ እየጣርኩ ህሉ ማለት ልክ እንደ እህቴ ነች። ግን ባሪያው ሁሌ ግራ እንዳጋበኝ ነው ህሉ። አንተ ጋር በመጣሽ ቁጥር የምታሳየው ፌስ ምንም ልክ አይደለም ይለኛል። እስኪ እናንተ ፍረዱኝ። ሰላም ነኝ እኔ ወንድም። ሰላም ነው። ይቺን ጫማ ለዛሬ ማታ እንድትሰፋልኝ ነበር። እቺ እንኳን ትንሽ ጊዜ ትፈጃለች፣ ለዛሬ አይደርስም። እሺ በቃ አደርስልሻለሁ። አደራሽ ሰፍታ አስቀምጥልኝ፣ ከስራ ስመለስ መጥቼ ወስደዋለሁ። እሺ እሺ። ልጅ ጓቢ ስራ እንዴ ነው? አረ በጣም ፀዴ ነው ሁሉ ሰሞኑን ደሜ ሊል ዋና ስሎ ነው ልጅ አብታሞኛል እያልከኝና ባዩ አልኩት። በቃ ባቢ ሰላም ልበል፣ ጠዋት የሚሄድበት ቦታ አለ እንዴ? የት ልትሄጂ ነው? አንድ አንተ አባት አሉና እሳቸውን ዛሬ ግዴታ መጠየቅ አለብኝ። ህሉ ግን ታውቂያለሽ ምን ያህል ባንቺ ልብ እንደምቀና ደግሞ ምንድነው የሚያስቀና? እንዳንቺ ሰው መርዳትና ሰው መውደድ የሚችል ልብ ቢኖረኝ ብዬ እመኛለሁ። እና ፈረንደስ ሲቆና አንዳንዴ ከኔ ጋር ለምን አስመጣው አግኝቼ ነው። በጣም አሪፍ እነዛ ከሆነ ነገ ሴድ አብረን እንሄዳለን። ስታይል በቃ አህ አሳመምኩሽ እንዴ? ቅርታ፣ ምን እያደረግክ ነው? ምን አደረኩ የእኔ ቆንጆ? ድጋሚ እንደዚህ እንዳታደርግ። አይ የምትል ከሆነ ደግሞ አይ የምትል ከሆነ ደግሞ ምን እሱን ከምነግርህ ድጋሚ አድርገውና ሳደርገው አሳያሃለሁ፣ አይሻልም? እንዳልፈለግሽ ለማስመሰል አትሞክሪ፣ ውስጥሽ እንደፈለገ ያስታውቃል። ብፈልግ ማን ከለከለኝ? አሳ እንደሚያጠምድ ሳጥማች በሽርፍራፊ ሳንቲም የምታታልለኝ የሞከርካ አይደል እንዴ? ግትር ሴት እወዳለሁ። ሴት ልጅ ከጉሊት መስገዛ ድንች አይደለችም። እንዲወዳለሁ እንዲጠላለው ብለህ በጣም አማርቅ የምትገዛት ምንድን ነው? የሚያመጻድቅሽ ማንም እያጨበጨበ ጎንበስ ቀና እያልሽ ከምትገዢ እኔ እንደ ንግስት ላኖርሽ ነው ያልኩት። ለጊዜው ማንም ባጨበጨበ ቁጥር የሚጠራኝ አገልጋይ መሆን መርጫለሁ። ምክንያቱም አንተ ባጨበጨብክላት ቁጥር የምትመጣ የቤት ውሻ ለመሆን ስል እመኝ በዚህ ሶስት ቀን ውስጥ ራስሽ ትለምኛለሽ። ዛሬ ለአንቺ መናገር የምፈልገው በጣም ትልቅ ነገር አለ። ምንድን ነው? እና ደግሞ ለአንቺ የምሰጥሽ ነገር አለ። እንዴ ምንድን ነው? ህሉ ይህን ነገር ዛሬ አልነበረም መናገር የነበረብኝ፣ ግን ደግሞ ነገሮች አልተመቻቹልኝም? አትፍራ፣ ምንድን ነው ንገረኛ። መጀመሪያ ዓይንሽን ጨፍኝ። እሺ፣ ይኸው ጨፍኛለሁ። ህሉ እኔ አንቺን አንተኔን ምን ይቅርታ፣ ቅድም ጫሜ እንስፋልኝ ብለሽ የሰጠሽ ልጅ ነሽ አይደል? አሁን ምኑ ነሽ ነው የምታለቅሽው? ምንም አልሆንኩም። እንዴ፣ ባቢ ቻይን ሳት ኖር ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈራ የዋለው ባይኔ ምንድን ነው የሚያደነባብርሽ? በቃ ይቅርታ አድርጌልሻለሁ። ደግሞ ካንቺን ብዙ ታኮርፊያለሽ እንዴ። እሺ፣ ለምንድን ነው ጥለሽኝ ልጅ ሄድሽ? አረ ከስተምርነች ምን ነው ከዚህ በፊት ትተዋወቃላችሁ እንዴ? ያችን ምስኪን ከሰራው አባረርካት። ታዲያ ታዲያ ምን አባቷ ያመጻድቃታል? ቢሆንም ሮቤል እንደዚህ ማድረግ አልነበረብህም። ያቺ ልጅ እኮ አው ያቺ ልጅ ከካሜዳ ልጅ ናት፣ ሌላ የተለየ ነገር አለው። አው እንዳልከው ይህች ልጅ ከካሜዳ ልጅ ትሆን ትችላለች፣ ግን ደግሞ ባንተ ሲዝኝ የምከት ሷሪሽ ከሰራው ተፈናቅላለች። የመረህን ነው ታዲያስ? ለዛች ምናምን ብለህ እኔን እየተናገርከኝ ነው? ስማ ቆይቺ ልጅ ህይወቷን የምቀይረው ዛሬ ላይ ጎንበስ ካናባልች በካፌ ውስጥ ቢሆንስ

ሰላም እንዴት ነሽ? ጫማ የደረሰልኝ እንዴ? አዎ፣ በሚገባ ይኸው፣ ይኸው፣ አመሰግናለሁ። ቆይ አንዴ ምን ነው አነሰ እንዴ? ልጨምር? አረ፣ በጭራሽ እንደውም፣ በጣም ብዙ ነው። ግን ይሄንን ያዥና፣ ስራ ስትጀምሪ ሌላ ጊዜ ጫማ ስታሰፍኝ አንድ ላይ ትከፍኛለሽ። እሺ በጣም አመሰግናለሁ። ቆይ እንጂ እስከ መቼ የኔህት ኔ ወንድም ተባብለን እንቀጥላለን? አንተዋወቅም? ደስ ይለኛል። ፍቅር እባላለሁ፣ በአምላክ እባላለሁ፣ ቅጽል ስሜ ደግሞ ባቢ። ግን ካላስቸገርኩሽ ባቢ ብለሽ ጥሪኝ። እሺ ባቢ ስለተዋወቅም በጣም ደስ ብሎኛል። ግን አሁን ስለምቸኩል ሌላ ጊዜ እናወራለን። እሺ ቻው። ሰላም ታዲ፣ ለዛች እከከም ብለነው ነው ወይስ ከኔ ጋር ያልጨረስከው ችግር አለብ? ሰላም ዋል ሰውየው ሰው ምን ሆኗል? የፈጣሪ አለ።